ለመጠላትም ሬዲ ስትሆን ዩቢካ ሞር አንስቶፐብል ከምሬ ነው የምነግርህ። በጣም ነው ነፃ የምትሆነው ምንም ፌርለስ ነው የምትሆነው አቅምን ሃንድረድ ፐርሰንት ትጠቀመዋለህ። ምክንያቱም እናትህ እንድትወድ አባት እንዲያጨበጭብልህ ጓደኞች በጣም ደስ እንዲላቸው ምናምን ዩዶን ኢቨን ትራይ ማለት ነው። ስለዚህ እንደዛ ሲሆን የምትፈልገውን ለማድረግ ከእንትና ከእንትና አንፃር ብላር ለምታስበው ይሄ ነገር ከእግዚአብሔር አንፃር እሱ ይወደዋል ወይ? ትልቅ ብቻ ትልቅ ነገር አይቼ ነው ወይ የምሰራው? መጥፎ ኢንቴንሽን የለኝ ወይ ቼክ፣ እሱን ከዛ ውጭ መቀጠል ነው። እኔ እሱን ለማድረግ ነው። ብዙ ሰው ደግሞ ወደዛ መንገድ ሲሄድ ብዙ ጥላቻ ያጋጥመዋል። ብዙ ሰው ስም ያወጣለታል፣ እሱን አይፈልግም። ኢቭን ቤተሰብን፣ ራሱ ከቤተሰብ ጋር ራሱ በጣም ብዙ ሰው አታሽድ ነው። ለምን በቃ እናቴ ቢደብራት አባቴ፣ ለእሷ ብዬ ነው ለሱ ብዬ ነው የሚለው። ይህን ያህል ፍቅር ፍቅር ማለት ራስን ሞር በቃ መግደል፣ መጀመሪያ አሳይቶ ራስን ችለክ ሞር ትልቅ ነገር ሰርተ ለሰዎች ላይት መሆንን አርጎ ሰው ብዙ ሰው እንደዛ አይረዳው፣ ተረዳኝ። ስለዚህ ኢዳዘን ማተር ማንም ሰው ቢጠላኝ ግድ የለኝም። እንደውም የምፈልገው ሱ ነው ማለት፣ የምሬን ነው። አብዛኛው ሰው ሲጠላ ብዙ ሰው ያውቃል። ብዙ ሰው አወቀ ማለት ኢምፓክት መፍጠር ግድ ነው፣ አይቀርም። ኢትዮጵያ ላይ አይደለም ዓለም ላይ ትልቅ ነገር የሰሩ ሰዎች በመጀመሪያ ሄት ነው የሚያስተናግዱት። መጀመሪያ ክሪቲሳይዝ ነው የሚደረጉት እና ትልቅ ነገር ሰው መጀመሪያ ቤት ውስጥ ተቀምጦ ይህን እየሰማ ያለው ሰው ካለ ትልቅ ነገር ከፈለገ መጀመሪያ ክሪቲሳይዝ እንደሚደረግ መጀመሪያ ሊያውቀው የሚገባ ነገር ነው። ብዙ ሰው ለምንድነው ሶሻል ሚዲያ ላይ በራሱ ኮንተንት የማይመጣው? መወደድን ስለሚፈልግ ነው። ምክንያቱም በየትኛውም አይነት ኮንተንት ውጣ ስም ይወጣላል፣ ግዴታ ነው። ብዙ ሰው ይህን ማኔጅ ማድረግ አይፈልግም አይፈልግም ይሄንን ለማስተላለፍ ያክል ነው እዛ ጋር ኢትስ ኦኬ። እኔ የምፈልገው እንደውም እሱን ያልኩት ሰውም እሱ እንዲረዳልኝ ያክል ነው እንጂ ኢንቴንሽን ነይ ሰው የምር እንደዛ እንዳይኝ አይደለም። ግን ከዛ ነው እንደዛ ነው። እኔ ከአሁን ንግግርሽ የተረዳሁት ነገር በተጨማሪ ምንድን ነው አንቺ ያንን መናገርሽ አንቺ ብቻ አይደለሽ፣ እኔ ሰብሬ ልውጣ ብቻ ሳይሆን፣ ሌሎችም ያንን ነገር በቃ ሰብረው እንዲወጡ ነው ያንን አስተሳሰብ ምክንያቱም ግዴታ ሁሉም ሰው ይወደኛል ብሎ ማሰብ የሆነ እንትን አይደለም፣ ግዴታ እንዳልሆነ ነው የተረዳውት ካስተሳሰብሽ። እና ሌላኛው ጥያቄ ምንድን ነው፣ ከዚሁ ከኢንተርቪው ከእግረኛ ፖድካስት ኢንተርቪ ሳንወጣ ከሱ በኋላ ያስተናገድሽው ነገር ምንድን ነው? ምክንያቱም ያንን ኢንተርቪው ባደረግሽ ማግስት ሙሉ በሙሉ በሚባል ደረጃ ሶሻል ሚዲያው ስላንች ነበረ፣ ኢቨን ምሁራኖች ሳይቀሩ ምሁራኖች ሳይቀሩ በአንቺ ጉዳይ ላይ የሄዱ ምላሽ ሲሰጡ ነበር። ኢቨን እዛው ፖድካስት ላይ ምን ነበር የተሰማሽ ስሜት? በሰዓቱ ምን አይነት ሁኔታ ውስጥ ነበር ያለሽ? ከዛ ነገርስ እንዴት ነው የወጣሽው? ማዕበል ነው ያ ያ ነው። ፈርስት ታይም ነግሬ ያለው ቅድም ደስ የሚል ነገር የለውም ኢሞሽናሊ፣ እኔም ጥሩ ላይ አልነበርኩም። የመጀመሪያዎቹን ቀናቶች ሶስት አራት አምስት አንድ ዊክ በለው ብቻ ይህኛል የተናገርኩት ነገር ኛል ሰው ጎርቷል ብዬ ለማየት ሞከርኩ ግን አንድም የተናገርኩት መጥፎ ነገር አላገኘውም ራሴ ላይ። ምክንያቱም ሁሌም ትንቀሳቀስ እግዚአብሔር፣ አንተ አውራ ፈጣሪ አንተ አውራ እኔ ውስጥ ብዬ ነው የሚንቀሳቀሰው እና ይህ ነው በሱ እሱ ሊድ አርጎኝ እንዳወራው ምናምን ነገር አውቃለሁ እና ግን የሰዎቹን እንትን ሳይ ቀስ እያለ ሲመጣ በጣም ነው የገረመኝ ይህን ያህል እንደዚህ ሰው እየወጣ ብዙ ነገር እስከማለ ድረስ እንደዚህ እንትን ካለ ጀግና ነሽ ማለት ነው ነው ያልኩት በጣም ነው በራሴ ኮሮት በኋላ ላይ ይገርመሃል አልተሰማሽም አልፈራሽም ያሁን ላይ የህዝብ መሀል ምንም አላስፈራሽም እንደውም እንደነገርኩ የመጀመሪያዎቹ ቀናት እንጂ ማለት ነው። ከዛ በኋላ ሲጀመር ከማን ያዟል ጋርም ወጠን ነበር ከከተማ እንትን ነበር ሪትሪት ነበረ አብረን ሄደ ምናምን ሲጀመር ከስልኬ ጋር አልነበርኩም። ብዙ ሚሴጆችን አላይም አላቅም ስመጣ ነው ስልኬን ሲይዝ ሚሴጅ አላይም። ሜሽን የምደረግባቸውን ቪዲዮዎች ማየት አቆምኩኝ ማለት ስለኔ ስለሚባለው ነገር አላይም። ከዛ ምንም ሰው ለኔ እንዲሁም በጣም ሲያዝን ነው ማየው። ስለ ደህና ነሽ ግን ምንም ማለት ምናምን ብዙ ነገር ይለኛል ማለት ነው። ግን ምንም እኔ ምንም አልሆንኩም። አይ ጀስት ኢንጆይ እያደረግኩ ነው፣ ስራዬን እየሰራሁ ነው። በጣም ብዙ ነገሮች ብዙ ኦፖርቹኒቲዎችን ነው ላይ እየተቀበልኩኝ የነበረው ግን ሰዎች ብዙ ኮሜንትን ኮሜንት ከማንበሩ ብዛት ብዙ ነገሮችን ከማየታቸው የተነስ ብዙ ነገር ፈጥሮባቸዋል። ደህና ነሽ ግን ወይኔ፣ ያሳዘንሽኝ ምንም አልሆንሽም። ምንም አልሆንኩም። ምን ምክንያቱም አንተ ማየት ስታቆም፣ አንተ ማሳደሩ ጀስት ይሄ ነው። ከማንም ከቤተሰብም አንግል ካየኸው አንደኛ እኔ ቤተሰብ ምንም ይበል ምን እኔ አይ ዶስ ዶንት ኬር ያውቁኝ ያስለመድኳቸው ወላጅ አልፈጠረኝም፣ ወልዶኛል ነው። አይ ሪስፔክት አከብራቸዋለሁ፣ ነገር ግን የኔንም ሀሳብ ያከብራሉ። ይህንን ስል ግን በፊትም ጀምሮ እንደዛ ነበሩ አይደለም። በጣም ከቤተሰብ ጋር በጣም በጣም የምነጋገር በጣም ማልስማማ ነበርኩኝ። ይሄ ለምንድን ነው? ከእነሱ ሀሳብ እኔ እንደሆንላቸው ከሚፈልጉት ነገር አንፃር። አይደለም እነሱ የሚፈልጉት ተምሬ ተቀጥሬ የሆነ ድርጅት ላይ እንድሰራ የሆነ ንጂ ውስጥ እንድሰራ የሆነ ደሞዝ ተቀጣሪ እንድሆን ምናምን፣ ከዛ በኋላ በቃ ቤት ውስጥ የሆነ አመት ስንትን ብዬ በሀያ አምስት ምናምን አመቷ በራሷ ኖራ ምናምን። ይሄ ያለ አደለም በቃ የማንኛውም የማንኛውም ኢትዮጵያዊ ሀሳብ ነው የሚያስቡት። ተረዳኝ። እኔ ደግሞ አንድ ዲፍረንት ገባ። እኔ ትልቅ ነገር ነው የምፈልገው። በቤተሰባችን ውስጥ ቢዝነስ የሚሰራ ሰው የለም ገባ እና እኔ ደግሞ ቢዝነስ ስል ማንም እንትን አይለኝም። እና በቃ አይ ጀስት በቃ ራሴ ልሰብስብ ብዬ በራሴ ወስኜ ነው የመጣሁት። እስካሁን ቤተሰብ ጋር ይሄ የሚሉኝን ነገር በሙሉ ምሰማ ይነሱ አደለውም። ዳትስ ዋይ አሁን ያለሁበት ቦታ ላይ ያለሁት የማንንም ምክር ማለት ነው ከእግዚአብሔር ሀሳብ አስበልጬ ስለማልሰማ ነው። በጣም እርግጠኛ ሆኜ የማወራው የእሱ ሀሳብ ስለሆነ ማለት ነው። ግን እንደዛ እየሆነ ሲመጣ እለት እለት እየተቀበሉ መጡ። ፋሚሊ እለት ዕለት ከኔ ሀሳብ ከኔ ከማስባቸው ነገሮች አንጻር መቃወም አቆሙ። እኔ መቆጣጠር አቆሙ። ያ ማለት እንደ ራሴ ተቀበሉኝ ማለት ነው። ይህንን ግን ስሩ ታይም ያመጣሁት ነገር ነው። እንዲያርጊ ስባል እሺ፣ ይህን እንዲያርጊ ስባል እሺ እሺ። ምን አይነት ሰው አይደለሁም ልሰማ አልችልም፣ ጭራሽ ልሰማ አልችልም። በጣም ገገማ ሰው ነው ሊትራሊ አክቹዋል ገገማ። ገባ። ምንም አልሰማ። አባቴ ነው አልሰማውም። ካልተረዳኝ ልሰማው አልችልም። ወለደኝ በቃ ሊኖር ሊመጣው አልሰማም ነው የምልል። እናቴ ብትሆን እናቴ ነው ወድሻ አለው። ግን መጀመሪያ ራሴን ማውጣት አለብኝ። አንቺን መወደሽ ራሴን ስሆን ነው። ምንም ቢሆን ተቀበለችኝ አልተቀበለችኝ አይ ጀስት ዶንት ኬር ገባ። እቀጥላለሁ በዛ። ግን ስሩ ታይም ፕሮሰስ እለት እለት ያለኝን ነገር እያዩ የመጣውበትን መንገድ እያዩ ስነግር በቤት ውስጥ በጣም ራይት ነው። በጣም የሚያከብሩኝ ሰው ነኝ ነው። በጣም እና በደንብ እሰማለሁ ምንም ነገር ሰው ምንም ነገር ቢላቸው አቋሚን ስለሚያውቁ አቋሚን አይነኩትም። ይህንን ግን ስሩ ታይም ፕሮሰስ ቀስ ቀስ እያልኩኝ በአመታት የገነበውት ብራንድ ነው። ቤተሰቦቼ ላይ ብራንድ ሰርቻለሁ። ምክንያቱም አወራለሁ። እንዲህ ነው የምፈልገው፣ እንዲህ ሲነግሩኝ እንዲህ ነግራቸዋለሁ። ላይሰሙኝ ይችላሉ፣ ግን ጆሮ አላቸው አይደለም። ፕሮግራም አረጋቸዋለሁ። ይህ ነው የምፈልገው፣ አልሰማም ዜም ደጋግሜ ደጋግሜ ደጋግሜ ስነግራቸው እነሱ ፕሮግራም እንዲሆናሉ። እኛ ፕሮግራም እንዲ ሆነን አይደለን። ላስቆምሽና ሰላም እዛ ማረጋቸዋለሁ። ወይ ይቅርታ እዚ ጋ ላስቆምሽ እና ሰላም። ነገር ግን እንደዚህ ማለትሽ፣ ለምሳሌ አሁን ለብስ ለቤተሰቦች ሽንን ስታናገሪ ህፃናትም ሊያዩሽ ይችላሉ፣ እዚ ጋ እና። ኦፍኮርስ ለእነሱ የምናገረው ያው እነሱንም እንትን ማለት አይሆንብሽም አንዱ ጋ እየጻፈልኝም ነበረ። ትክክለኛ ጥያቄም ስለሆነ ያው የምናገረው እንዲሁም ለእነሱም ስለሆነ እኮ ነው ብራዚል ለእነሱም ነው የምናገረው። ይውላችሁ በጣም የማይሆን ነገር ሲነገራችሁ፣ ቤተሰቦቻችሁ በእነሱ ህልም ሊያኖራችሁ ሲያስቡ አትስሟቸው፣ ፕሊዝ አትስሟቸው። ጥላችኋቸው ውጡ ነው የምለው እኔ ገባ። አሁን ግን የኢትዮጵያ ላይ ሀበሻ እንዴት ነው የሚያስበው? ኧረ ቤተሰብን ካላከበርኩኝ። አዎ አከብራለው፣ ግን መስማትና ማክበር አይገናኝ የሚነው አሁን ማለት ነው ፕሌንን የሰሩት ሰው ቶማስ ሄድሰንን ካየው ቤተሰቦቹ ማንም ሰው ሲቃወሙ እሺ ብሎ ሚቀመጥ ኖሮ አሁን ላይ የምትጠቀምበትን ላይት አታገኝም ነው።